ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት መቀሌን ሙሉ በሙሉ እንደተቆጣጠረ ተሰምቷል። በመቀሌ ከተማ ያለው ሁኔታም ከቁጥጥር ውጭ ሆኗል። ህወሓት በከባድ መሳሪያ የታገዘ ኃይል በመጠቀም ከተማዋን ሙሉ በሙሉ ተቆጣጥሯል። የከተማዋ ነዋሪዎች ከፍተኛ ድንጋጤ ውስጥ እየገቡ ሲሆን ከቤታቸው ለመውጣት እንኳን እየተሳቀቁ ይገኛሉ። ይህንን ተከትሎ ታዲያ አገዛዙ ሰራዊቱንና ከባባድ መሳሪያዎችን በአፋር በኩል ወደ ሰርዶና ቡሬ ግንባሮች እያጓጓዘ ነው። የፌዴራል መንግስቱም መግለጫ አውጥቷል። የፌዴራል መንግስት ከሀሙስ እለት ጀምሮም በትግራይ ክልል ህግ የማስከበር እርምጃ እንደሚጀምር መግለጫ አውጥቷል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። የድምፃዊ አንዱ አለም ጎሳን ባለቤት ቀንያኔ አዱኛ ህልፈት ተከትሎ አባቷ አቶ አዱኛ ዋቆ ሁላችሁንም የሚጠይቃቸው አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጅን እውነት አፍላልጉኝ እንደ ጫሉ ሞትም ተድበስብሶ እንዳይቀርብኝ የሚል መልእክት ማስተላልፋቸውን የነቢያችን ስም በክፉ ነገር ሲነሳ ነፍስያችንን መቆጣጠሪያ አክትናል ሰብር ያሳጣናል ሆኖም የምናደርገው ነገር ቢኖር ተንኳሾችን ለሕግና ለሕግ ማቅረብ ብቻ ነው ሲል የፌዴራሉ መጅሊስ መልእክቱን ማስተላልፉን ዛሬ ማታ ጌራና ወረባቦ ቃሊም ሲልኮ ገንፎ ጨፌ ውርጌሳ በአማራ ፋኖ በወሎ የፋኖ ሀይል በቁጥጥር ስር እንደገቡ መሰማቱ እንዲሁም የአማራ ፋኖ በሸዋ አጼ ኢኮኖ አምላክና ሰባት ሰባ ክፍለ ጦሮች በአገዛዙ ጥምር ሀይል ላይ ከፍተኛ ድል እንዳስመዘገቡ መናገራቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናችን ሰብስክራይብ በማድረግ የዶል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ በመቀለ ከተማ ያለው ሁኔታ ከቁጥጥር ውጭ ሆኗል። ህወሓት በከባድ መሳሪያ የታገዘ ኃይል በመጠቀም ከተማዋን ሙሉ በሙሉ ተቆጣጥሯል። የከተማ ነዋሪዎች ከፍተኛ ድንጋጤ ውስጥ የገቡ ሲሆን ከቤታቸው ለመውጣት እንኳን እየተሳቀቁ ነው። የደብረ ጽዮን ገብረ ሚካኤል ደጋፊዎች በስፋት በማህበራዊ ሚዲያ ላይ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው የሚሉ መፈክሮችን እያስተጋቡ ነው። ይህ ሁኔታ በከተማ ውስጥ ያለውን ውጥረት የበለጠ አባብዞታል። በተጨማሪም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባና አስፈላጊውን ትብብር እንዲያደርግላቸውም ጥሪ አቅርበዋል። በተያያዘ ዜና ደግሞ የፌዴራል መንግስት ከሐሙስ እለት ጀምሮ በትግራይ ክልል ህግ የማስከበር እርምጃ እንደሚጀምር አሳውቋል። አሁን በትግራይ ክልል የተፈጠረው ሁኔታ መነሻ በማድረግ የትግራይ ጊዜያዊ አስተዳደር ለፌዴራል መንግስት ባቀረበው ጥያቄ መሰረት የክልሉን ሰላም ለማስጠበቅ ህገ መንግስቱንና ህጋዊ ስርአቱን ለማስከበር እንዲሁም የፕሬቶሪያን ስምምነት መሪዎችን ለማስጠበቅ የፌዴራሉ መንግስት ከሐሙስ እለት ጀምሮ በትግራይ ክልል ጉዳይ የሚጠበቅበት ማለትን ኃላፊነትና ግዳጅ ይወጣል፣ በማለትም የፌዴራሉ መንግስት መግለጫ አውጥቷል። በመቀለ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ እየደረሰ ሲሆን ዓለም አቀፉ ማህበረሰብ በአስቸኳይ ትኩረት እንዲሰጥበትም ጥሪ ቀርቧል። የከተማ ነዋሪዎች ለከፍተኛ ሰብኣዊ ቀውስ ተጋልጠዋል። በሌላ በኩል ደግሞ አገዛዙ ሰራዊቱንና ከባባድ መሳሪያዎቹን በአፋር ክልል በኩል ወደ ሰርዶና ቡሬ ግንባሮች እያጓጓዘ ነው። አገዛዙ ትልቅ አጣብቂኝ ውስጥ የገባበት ሁነት ተፈጥሯል የሚሉ መረጃዎችም ተሰምተዋል። ወቅታዊ መረጃዎችን ስናልፍ የወጣቷ ቀነኒ አዱኛ ስርዓተ ቀብር ትናንት በአዲስ አበባ ቅድስት ስላሴ ካቴድራል ተፈጽሟል። ለጋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ከሌሊቱ አስር ሰዓት አካባቢ ከአምስተኛ ፎቅ ወለል ላይ ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ እንዳለፈ ተገልጿል። በወቅቱ አብራት የነበረው ድምፃዊ አንዱ አለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነ አስረድቷል። ትናንት በግድ ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱ አለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብር ላይ ተገኝተዋል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞቹ ፊት ባስተላልፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁም ጠይቃቸው አርቲስቶቻችንም፣ ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልኩኝ እንደ አጫሉ ሞትም ተድበስ ብዙ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለውም የለም ሲሉ ተደምጠዋል። አባት አቶ አዱኛ አቁ እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጥፋለች የሚለውን ውሸት ነው የምለው። እሷ ሲቸግር ተበድራ እንኳ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታት ሀቋን ያወጣልኝ ደሟን ያወጣልኝ ነው ሌላ ምንም የሚለው የለኝም ብለዋል። ልጋጣ ቀነኒ አዱኛ ከአባቷ ከአቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት ሰባት ቀን 1990 ዓ ም ነው የተወለደችው። የፊታችን ቅዳሜም 26ኛ ዓመት ልደቷን ለማክበርም ስትዘጋጅ ነበር። ወደ ቀጣዩ መረጃችን ስናል የነብያችንን ስም በክፉ ነገር ሲነሳ ነፍስያችንን መቆጣጠር ያቅተናል ሰብር ያሳጣናል ሆኖም የምናደርገው ነገር ቢኖር ተንኳሾችን ለህግና ለህግ ማቅረብ ብቻ ነው ሲል የፌዴራል መጅሊስ መግለጫ አውጥቷል። የፌዴራል መጅሊስ በእስልምና ሃይማኖት ላይ ትንኮሳ ፈጽሟል፣ በነቢይ መሀመድ ላይ ክብረ ነክ ጸያፍ ንግግር አድርጓል ያለውን ግለሰብ ወደ ህግ ለማቅረብ እየሰራ መሆኑንም ትናንት በሰጠው መግለጫ አሳውቋል። መጅሊስ ህግና ህግን መሰረት ባደረገ መልኩ ክስ መስረተን እየሄድን ነው ያለ ሲሆን ምእመኑ በትግስት ዱአ በማድረግ እንዲጠብቅ ማዟል። ነቢያችን ሰለላሁ አለይሂ ወሰላም ከሁሉ በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናክብራቸው እስልምናችን፣ እሳቸውን ካልወደድንና ካልተቀበልን መኖር አይቻል። ከነፍስያችን በላይ ህይወታችንን ለእሳቸው የምንሰጥ ነቢያችን ስም በክፉ ነገር ሲነሳ ነፍስያችንን መቆጣጠር ያቅተናል፣ ሰብር ያሳጣናል። ሆኖም ግን የምናደርገው ነገር ቢኖር እንዲያሉ ተንኳሾችን የምናቀርበው ለህግና ለህግ ብቻ ነው። ህግ ባለበት ሀገር ለህግ ነው የምናቀርበው ብሏል። መጅሊሳችን ከዚህ በፊት ሲያደርግ እንደነበረው ሁሉ ዛሬም ሁለት ነገር ሰርቶ አሳልፎ ተደርጓል አንደኛ እንዲህ ያለ ትንኮሳን የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘናል ምንም ግለሰብ ቢሆንም በሌላ በኩል መጅሊስ ህግና ህግ መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው መንግስትም ቢሆን እየተናበብን እየሄድን እንደሆነ እያየን ብራሸት አገር ለማበላሸት አንድነትን ለማናጋት የሚተጋውን ትንሽ ቦታ ስለምትበቃ እስከ ዛሬ ተደብቆ ቢኖርም ነገ ከነገዳ መያዙ አይቀርም ኢንሻላ ወተአላ ስለዚህ እሱ ተይዞ በስርአት ለፍርድ እስከሚቀርብ ድረስ ከኛ የሚጠበቀው በትግስት ድሮ ያደረግን መጠበቅ ነው። በተለኛ የሃይማኖት ተቋማት ደግሞ እንዲህ አይነት ትንኮሳ የሚፈጽሙት ሃይማኖትን ወክለው አይደለም፣ ተቋማትን ወክለው አይደለም፣ ተቋማት ልከዋቸው አይደለም፣ የተቋማትን ኃላፊነት ወስደው አይደለም። የግል ትንኮሳ፣ ሰላም እንዲደፈርስ የማይሰራ ስራ ስለሌለ ይህን ተከትለን እኛ አብሮ ነታችን ትላንትና የነበረ የጋራ የአብሮ መተባበር ተጠናክሮ ይቀጥላል እንጂ እንደ ትንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል። ማንም የሆኑ ማንም የትኛውንም ሃይማኖት ወክሎ የተነገረ ስላልሆነ የግል የሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው፣ ሲልም መጅሊሱ መግለጫ አውጥቷል። ወደ ከተ መረጃዎችን ስናልፍ የአማራ ፋኖ በሸዋ አጼ ኢኮኖ አምላክ ና ሰባት ለሰባ ክፍለ ጦሮች በአገዛዙ ጥምር ኃይል ላይ ከፍተኛ ድል አስመዝግበዋል። በዛሬው ዕለት የአማራ ፋኖ በሸዋ አጼ ኢኮኖ አምላክ ክፍለ ጦር ከሰባት ለሰባ ክፍለ ጦር ጋር በቅንጅት በይፋት ቀጠና ኤፍራታ ና ግድም ወረዳ በሁለት ግንባር በአገዛዙ ጥምር ኃይል ላይ በወሰዱት ና በፈጸሙት ጥቃት ከፍተኛ ዋነኛ የሆነ የሰብአዊ ና ቁሳዊ ኪሳራ አድርሰዋል። የመጀመሪያው መነሻውን ኤፌሶን አጣ እያድርጎ በፈረድ ውሃ ወደ ካራ ለጎማ ይንቀሳቀስ የነበረ የአገዛዙ ጥምር ሀይል የአማራ ፋኖ በሸዋ ጽ ኢኮኖምላ ክፍለ ጦር ፕሮፌሰር አስራት ብርጌድ አምስተኛ ሻለቃ ና የሰባት ለሰባ ክፍለ ጦር ሁለት ሻለቆች የተሳተፉ ሲሆን በአገዛዙ በኩል ዙ 23 ሞርተር ና በርካታ የቡድን ከባድ መሳሪያ ከአምስት ሻለቃ በላይ አሰልፎ የመጣ ቢሆንም የፋኖ ሀይል ቀደም ብሎ መረጃው ደርሶ ስለነበር ይዞት የመጣውን ዙ 23 ጭምር ድግሞች በማድረግ በርካታ ኃይሉን በመደምሰስ ከፊሉን ቁስለኛ በማድረግ በህይወት የተረፈውን ወደ አጣዬ ከተማ ማባረር የተቻለ ሲሆን በአገዛዙ መንደር ከፍተኛ ሽብር እንዲፈጠር ማድረግም ተችሏል ሲል ነው የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል መግለጫ ያወጣው። ሁለተኛው ግንባር መነሻውን መሀል ሜዳ አድርጎ አርብ ገበያን ለመውረር የተንቀሳቅሰውን የአገዛዙን ኃይል የአማራ ፋኖ በሸዋ አጼ ኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አራተኛ ሻለቃ አለቃ በወሰደው ጥቃት የአገዛዙ ኃይል ገሚሱ ሙት ገሚሱ ቁስለኛ ሆኖበት ይዞት በመጣው አምቡላንስ ለመመለስ እንደተገደደም ነው የተገለጸው። በሁለቱም ግንባሮች የተፈጸመው ጀብዱ ውጤት ከፍተኛ ከመሆኑ በላይ የአካባቢው ማህበረሰብ በተገኘው ድል ደስታውን መግለጹ የአማራ ፋኑ በሸዋ የህዝብ ግንኙነት ክፍል መግለጫ አውጡ። ይህ በእንዲህ እንዳለ ደግሞ ጌራና፣ ወረባቦ፣ ቃሊም፣ ሲልኮ፣ ገንፎ፣ ጨፌ፣ ውርጌሳ በአማራ ፋኑ በ በሆሉ የፋኑ ኃይል ቁጥጥር ስር እንደገ የገቦት ሰምቷል ቀን ላይ የአገዛዙን ወታደራዊ ካምፕ በመቆጣጠር ስሪንቃ ከተማን መቆጣጠራቸው ይታወቃል። አገዛዙ ሰሜን ሎ ዞን ወልዲያ ከተማ በፋኖ እጅ ሊገባ ይችላል በሚል ሰራዊቱን ወልዲያ ከተማ ሰብስቦ ከተማዋን እንዳጠረም ተሰምቷል።